የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ መንግስትና ህወሓት ኢትዮጵያ ላይ ጦርነት ሊከፍቱ ጥምረት ፈጥረዋል በማለት መስከረም 22 ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጻፉት ደብዳቤ ላይ ከሰዋል። የፋኖ ታጣቂዎች በቅርቡ ወልዲያን ለመቆጣጠር በከፈቱት ውጊያ የኤርትራና የህወሓት ኃይሎች መሳተፋቸውን ጌዲዮን ገልጸዋል። ጌዲዮን ዓለም አቀፉ ህብረተሰብ ኤርትራ ቀጥተኛና ቀጥተኛ ያልሆኑ የጠባ ጫሪነት ድርጊቶቿን እንድታቆምና የኢትዮጵያን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግም ጠይቀዋል። ሕወሓት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በላከው ደብዳቤ ውጭ ጉዳይ ሚኒስትር ሕወሓትና ኤርትራ ጥምረት ፈጥረው በኢትዮጵያ ላይ ጦርነት ሊከፍቱ ነው በማለት ያቀረበው ክስ መሰረት አልባ በማለት ውድቅ አድርጎታል። ሕወሓት ፌዴራል መንግስቱ በመሰረተ ቢስ ክሶች ሽፋን ሌላ ዙር ጦርነት ሊከፍት ያሰበ ይመስላል በማለት ከሷል። ፌዴራል መንግስቱ ከትግራይ የቀድሞ ተዋጊዎች የተነጠሉ ታጣቂዎችን የማሰልጠንና የማስታጠቅ ድጋፍ በማድረግ ላይ ቀጥሏል፣ ያለው ህዋት ይህ ሁኔታ መቀጠሉ ድጋሚ ግጭት ሊቀሰቀስ ይችላል በማለት አስጠንቅቀዋል። የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት ጄኔራል ጻድቃን ገብረትንሳኤ ፌዴራል መንግስቱ የትግራይ ጊዜያዊ አስተዳደሩ ፕሬዚዳንት ጄኔራል ታደሰ ወረደን እንዲጠራ ኤንቢሲ ከተሰኘ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ላይ ጠይቀዋል። በትግራይ በአሁኑ ወቅት መንግስት የለም ብለዋል። የቀድሞ ምክትል ፕሬዚዳንት ጄኔራል ታደሰ በቀድሞ የጌታቸው ጊዜያዊ አስተዳደር ላይ በጸጥታ ኃይሎች የታገዘ መፈንቅለ መንግስት ለማድረግ አሲረው ነበር በማለት ጄኔራል ጻድቃን ከሰዋል። ጄኔራል ታደሰ የጌታቸው አስተዳደር ተልእኮውን እንዳያሳካ የመቀልበስ ስራ እንደሰሩ፣ ስራቸውን በአግባቡ እንዳልተወጡና የጊዜያዊ አስተዳደሩ አባላት ጭምር ከኤርትራ መንግሥት ጋር ሲገናኙ እርምጃ መውሰድ እንዳልቻሉ ጠቅሰውም ጻድቃን ከሰዋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኤርትራ ከህወሓት ጋር ጥምረት በመፍጠር ኢትዮጵያ ላይ ጦርነት ልትከፍት ነው በማለት ለተባበሩት መንግስታት ድርጅት ዋና ጸሐፊ የጻፉት ደብዳቤ አስደንጋጭ ነው በማለት ተችተዋል። የማነ የኢትዮጵያ ገዢ ፓርቲ ባለፉት ሁለት ዓመታት የሚደጋግመው ፖሊሲው ቢቻል በዲፕሎማሲያዊ መንገድ ወይም አስፈላጊ ከሆነ በወታደራዊ ኃይል የባህር በር በማግኘት ላይ የሚያጠነጥን ነው ብለዋል። ብልጽግና ፓርቲ ለግዛት መስፋፋት ፖሊሲው የሚያሰማው ፕሮፓጋንዳ ግዴለሽና ተንኳሽ በሆነ የጦርነት ዛቻ የታጀበ ነው ያሉት የማነ ደብዳቤው በተባበሩት መንግስታት ድርጅትና በኢትዮጵያ ሕዝብ የማሰላሰል ብቃት ላይ የተቃጣ ስድብ ነው በማለት አጣጥለውታል። ኤርትራ ወደዚህ አይነት አጣብቅኝ የመግባት ፍላጎት እንደሌላት ደጋግማ መግለጿን የማነ ተናግረዋል። የአዲሱ የተሽከርካሪዎች መለያ ሰሌዳ አሰጣጥ ስርዓት ታዋቂ ግለሰቦችና ድርጅቶች በሚፈልጉት መልክ ሰሌዳ እንዲታተምላቸው የሚፈቅድ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር መግለጹን ሸገር ዘግቧል። ተሽከርካሪው የት እንደተመዘገበ የማን ንብረት እንደሆነና የተመረተው መቼ እንደሆነ ለህግ አስከባሪ አካላት ብቻ እንዲታይ ሆኖ በሚስጥር ሰሌዳው ላይ እንደሚታተም ሚኒስትሩ መግለጹን ዘገባው መለክቷል። አዲሱ መለያ ሰሌዳ ወጥነት ያለው በመሆኑ ተሽከርካሪዎች የተመዘገቡበትን ክልል በመለየት የተለያዩ አካላት ሲፈጽሟቸው የቆዩ መድሎችን እንደሚያስቀርም ተደርጓል ተብሏል። በሁለት ወራት ውስጥ የነባሩን ሰሌዳ መተካት እንደሚጀመርና እስካሁንም ሁለት ሚሊየን የሰሌዳ ህትመት እንደታዘዘም ተገልጿል። ትምህርት ሚኒስቴር በጥቂት ዓመታት ውስጥ በከፍተኛ ትምህርት ተቋማት ተማሪዎችን በቀጥታ መመደብ እንደሚያቆም ማስታወቁን የመንግሥት የዜና ወኪሎች ዘግበዋል። ሚኒስትሩ በምደባ ፋንታ የማለፊያ ነጥብ ያላቸው ተማሪዎች በሚመርጧቸው ተቋማትና የትምህርት መስኮች ማመልከት የሚችሉበትን አሰራር እንደሚዘረጋ ተናግሯል ተብሏል። ተማሪዎች ሊመርጧቸው ያልቻሉ ዩኒቨርሲቲዎች ለሌላ መንግስታዊ አገልግሎት እንደሚውሉ እንደሚደረግም ሚኒስትሩ መግለጹን ዘገባው ጠቅሷል። በአማራ ክልልና አዲስ አበባ ማዕከል በትራንስፖርትና የጭነት ተሽከርካሪዎች ላይ የሚፈጸሙ እገታዎችንና ግድያዎችን ለመከላከል መከላከያ ሰራዊትና ሌሎች የጸጥታ ኃይሎች እጀባ መጀመራቸውን ዋዜማ ሰምታለች። እጀባውን ለማግኘት ከአማራ ክልል የሚነሱ ተሽከርካሪዎች ቀን ስድስት ሰዓት ኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮን ከተማ፣ እንዲሁም ከአዲስ አበባ የሚነሱ ተሽከርካሪዎች ረፋዱ አራት ሰዓት ፍቼ ከተማ መሰባሰብ እንደሚጠበቅባቸውና ጸጥታ ኃይሎቹ በየከተማው የተቀባበሉ እጀባውን እንደሚያካሂዱ ምንጮች ገልጸዋል። እጀባው ከተጀመረ ወዲህ በሰሜን ሸዋ ዞን ታጣቂዎች በተሽከርካሪዎች ላይ የሚፈጽሙት እገታ መቆሙን ምንጮች ተናግረዋል። የኢትዮጵያ ኢንሳይደር የዌብ ሳይት የዜና አውታር መስራች ጋዜጠኛ ተስፋለም ወልደየስ ለአመቱ የዓለም የፕሬስ ነጻነት ጀግና ሽልማት ተመርጠዋል። ተስፋለም ለዓለም የፕሬስ ነጻነት ጀግና ሽልማት የመረጡት ዓለም አቀፉ የፕሬስ ኢንስቲትዩት ና ዓለም አቀፉ ሚዲያ ሰፖርት የተሰኙ ዓለም አቀፍ ተቋማት ናቸው። ተስፋለም ያሸነፈው ሽልማት ለመገናኛ ብዙሃን ነጻነት ወይም ላልተገደበ የዜናና የመረጃ ፍሰት ሲሉ የግል ደህንነታቸውን ከፍተኛ ስጋት ላይ በመጣል ለሚሰሩ ጋዜጠኞች የሚሰጥ ሽልማት ነው። ከተስፋለም ጋር ሰባት የተለያዩ ሀገራት ጋዜጠኞች ለሽልማቱ የተመረጡ ሲሆን ሽልማቱ በጥቅምት አጋማሽ ቬና ውስጥ ይሰጣል ተብሏል። ባይዘወይ ከኢትዮጵያውያን ጋዜጠኞች ይህን ሽልማት ከአሁን ቀደም ያሸነፈው እስክንድር ነጋ ብቻ ነበር። ከዋዜማ ዲራህማን መህዲ የሚመሩት የኦብነግ አንጃ ኦጋዴን ውስጥ መንግስት የጀመረውን የተፈጥሮ ጋዝ ፕሮጀክት ላይ የሶማሌ ህዝብን ያሳተፈ ግልጽ ሂደት እስኪዘረጋ ድረስ እንዲቋረጥ ጠይቋል። አንጃው የትኛው መንግስት ወይም ኩባንያ ያለ ሶማሌ ህዝብ ይሁንታ የኦጋዴን አካባቢን የተፈጥሮ ጋዝ ጥቅም ላይ የማዋል መብት የለውም ብለዋል። መንግስት ፕሮጀክቱን የጀመረው የማህበረሰብ ምክክርና የአካባቢ ደህንነት ጥበቃና የማህበራዊ ተጽዕኖ ግምገማ ሳይደረግና ህጋዊ የሀብት ክፍፍል ስምምነት ላይ ሳይደረስ መሆኑን በመጥቀስ አንጃው ተችቷል። መከላከያ ሰራዊት በጸጥታ ሽፋን ከፕሮጀክቱ ዙሪያ በርካታ ነዋሪዎችን አፈናቅለዋል በማለትም የከሰሰው አንጃው የተባበሩት መንግስታት ድርጅት፣ አፍሪካ ህብረትና የሰብአዊ መብት ድርጅቶች ጉዳዩን እንዲመረምሩት ጥሪ አድርገዋል።